ሰላም እንዴት ናችሁ? ወደዚህ ቻናል ብዙ ሰዎች በሌላ ፕሮግራም ተመልሰን ተገናኝ። በዛሬ ፕሮግራማችን እንግዲህ ደረቅ የልብስ ሳሙና አሰራር ከቅድመ ዝግጅት እስከ ማሸግ ድረስ ያለውን ሳሙና እየሰራን እያንዳንዱ ስቴፕ ባይ ስቴፕ እንመለከታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር እና ላይክ ማድረጋችሁን እንዳትረሱ። አሁን ወሬ አላበዛባችሁም፣ ወደ ፕሮግራሙ እንሰራችሁ። እሺ ክቡራኔ ቻነል ቤተሰቦች በመጀመሪያ ደረጃ ደረቅ ልብስ ሳሙና ለመስራት በጣም ቀላልና ግልጽ እንዲሆንላችሁ በስቴፕ ከፋፍለን ነው። በመሆኑም ደረቅ ልብስ ሳሙና ለማምረት 11 ጥንቃቄ የሚፈልጉ ስቴፖች ወይም ሂደቶች አሉት ማለት ነው። በተለይ ሳሙና ማምረት ካሰባችሁ ሶዲየም ሃይድሮክሳይድ፣ ሌሎች የሳሙና መስሪያ አልካልያን ኬሚካሎች አደገኛ ኬሚካል ስለሆኑ ሳሙና ስናመጥ አደገኛ አልካልያን ሪአክሽን ሲያደርጉ ጤና ስለሚጎዱ ሁልጊዜ ሴፍቲ ፕሮቶኮላችሁና ደህንነታችሁን ጠብቆ እንድትሰሩ ስል በጥብቅ አሳስባለሁ ማለት ነው። ውድ የቻናል የቤተሰቦች ሳሙና አሰራር በድም ግልጽ እንዲሆነላችሁ በመጀመሪያ ደረጃ ሳሙና ምንድነው ከሚለው እንጀምር። ሳሙና ማለት እንግዲህ ቅባት ወይንም ዘይት ጠንካራ አልካላይን እንደ ሶዲየም ሃይድሮክሳይድ ወይም ደግሞ ኮስቲክ ሶዳ ያሉ ውህዶች ሲዋህዱ የሚፈታ አዲስ ውህድ ነው ማለት ነው። ይህ ደግሞ ሳፖኒፊኬሽን ይባላል ማለት ነው። የእነዚህ ውህዶች ሪያክሽን ደግሞ ውጤቱ ሳሙናና ግሪሲሊ ናቸው ማለት ነው። ይህን ካል ደግሞ አሁን ፋብሪካዎች በዋናነት ቀዝቃዛ ሂደት ወይም ኮልድ ፕሮሰስ እና በማፍላት ሂደት ወይም ቦይሊንግ ፕሮሰስ በተባሉ ሁለት አይነት የሳሙና አሰራር ዘዴዎችን ተጠቅሞ ሳሙና ያመርታሉ ማለት ነው። እሺ ክቡራን ቻናላችን ላይ ቤተሰቦች፣ አሁን እኔ በ11 ስቴፖች ማሳያችሁ በቤት ውስጥ ሳሙና በቀላሉ ለመስራት ቀዝቃዛ ሂደት ዘዴ ተመራጭና ለማከናወን ቀላል በመሆኑ የፋብሪካ ቀበርን መሰረት አድርገን ደረቅ የልብስ ሳሙና እንዴት እንደሚሰራ በተግባር ስቴፕ ባይ ስቴፕ እያመረትን እናያለን ማለት ነው። ስለዚህ ከስቴፕ አንድ ስንጀምር የመርቶን ደረቅ ሳሙና መጠን እንወስናለን ማለት ነው። ክቡራን የቻናላይ ቤተሰቦች በመሆኑም እኛ አሁን የምናመርተው በአጠቃላይ እንበል 2.5 ኪሎ ግራም ወይም 2500 ግራም የሚመዝን ስንቆራርጠው ደግሞ 10 ፍሬ እያንዳንዳቸው 250 ግራም የሚመዝን የልብስ ሳሙና ለማመረት አስፈላጊ የሳሙና ግብአቶችን በሳፖኒፊኬሽን እሴት ወይንም በሳብባሉ ኳልኩሌት አድርገን እናዘጋጃለን ማለት ነው። ስቴፕ 2 የደህንነትና ቅድመ ጥንቃቄዎችን እናደርጋለን ማለት ነው። በመጀመሪያ የሳሙና ግብአቶች ከመነካከታችን በፊት የሶዲየም ሃይድሮክሳይድና ሌሎች የሳሙና መስሪያ አልካላይን ኬሚካሎች አደገኛ ኬሚካል ስለሆኑ ሳሙና ስናመርት አደገኛ አልካላይን ሪያክሽን ሲያደርጉ ጤና ስለሚገሩ ሁልጊዜም የፕላስቲክ የእጅ ጓንቶች፣ የአይን መከለከያ መነጽር፣ እጅጌ ያለው ልብስ፣ ያፍና የአፍንጫ መሸፈኛ ማስክ፣ በደንብ አየር የሚገኝበት ቦታ ሆናችሁ መስራት አለባቸው ማለት ነው። በተለይ ደግሞ ሕፃናት ልጆች እና የቤት እንስሳቶች ከምንሰራበት ቦታ ማራቅ አለባችሁ ማለት ነው። ስቴፕ ሶስት የሳሙና መስሪያ ዕቃዎችን እናዘጋጃለን ማለት ነው። ጥራቱን የጠበቀ ደረቅ የልብስ ሳሙና ለማምረት የግድ አንድ ፍሬ ዲጂታል ሚዛን፣ አንድ ትልቅ የፕላስቲክ ወይም የሴንለስ ስቲል ብረት ዕቃ ያስፈልጋል። አንድ ሙቀት የሚቋቋም ትልቅ ድስት ያስፈልጋል። አንድ የፕላስቲክ ወይም የሲሊኮን ሞልድ ያስፈልጋል። ሁለት ፍሬ የእጅ ማደባለቂያ ወይንም ጠንካራ የእንጨት ማንኪያ ያስፈልጋል። አንድ የሙቀት መለኪያ ቴርሞሜትር ያስፈልጋል። አንድ ስፓቹላ ያስፈልጋል። ሁለት ወይም ሶስት ፎጣዎች ወይም ብርድ ልብስ ያስፈልጋል ማለት ነው። እና ደግሞ አንድ ፍሬ የሳሙና መቁረጫ ቢላዋ ያስፈልገናል ማለት ነው። ስቴፕ አራት የሳሙና ግባቶችንና መጠንና ቀመሩን ኳልኩሌት አድርገን እናስባለን ማለት ነው። ቅድም ባልኩት መሰረት እንግዲህ አሁን እኔ ማምረት የምፈልገው ደረቅ ሳሙና አጠቃላይ ክብደቱ 2.5 ኪሎ ግራም የሚመዝን ስንቆራረጠው ደግሞ አስር ፍሬ እያንዳንዳቸው 250 ግራም የሚመዝን የልብስ ሳሙና ለማምረት አስፈላጊ የሆኑ ግባቶችን በሳፖኒፊኬሽን እሴት ወይም ደግሞ ሳፕ ቫሉ ቀመር መሰረት ኳልኩሌት አድርገን እናዘጋጃለን ማለት ነው። በዚህም መሰረት በሳፕኒኬሽን ቀመር መሰረት ስናሰላው 2500 ግራም የሚመዝን ደረቅ ሳሙና ለማምረት የሚያስፈልጉ ግብአቶችን በዝርዝር ስንመለከት፣ አንደኛ ሶዲየም ሃይድሮክሳይድ 376.5 ግራም፣ ሁለተኛ የተጣራ ውሃ 825 ሚሊሊትር፣ ሶስተኛ የኮኮናት ዘይት 190 ግራም አራተኛ የፓልም ዘይት 105.8 ግራም፣ አምስተኛ የሱፍ አበባ ዘይት 100.5 ግራም፣ ስድስተኛ ግሊስሪን 35 ሚሊ ሊትር ሰባተኛ ሽቶ ዘይት ወይም ላቬንደር ወይም የሎሚ ሽታ የሚባለው ማለት ነው 35 ሚሊ ሊትር ስምንተኛ የልብስ ማቅለሚያ ጥቂት ጠብታዎች ዘጠነኛ ቤኪንግ ሶዳ ሁለት የሾርባ ማንኪያ ያስፈልገናል ማለት ነው። ክቡራን የቻናሌ ቤተሰቦች፣ እነዚህ የሳሙና ግብአቶች ምን ያህል መጠን እንደሚያስፈልገን ያሰላሁበትን ሳፕ ቫሊዩ ፎርሙላ በቻናሌ ዲስክሪፕሽን ቦክስ ላይ ስላስቀመጡት እያገባችሁ ማየት ትችላላችሁ ማለት ነው። ሌላው ጉዳይ በአንድ አይነት ዘይት ሳሙና ከመስራት ይልቅ ከሁለት በላይ የዘይት አይነት ሳሙና መስራት የተሻለ የሳሙና ጥራት ስለሚሰጠን እኔ እንዳደረኩት ከሁለት በላይ የዘይት አይነቶችን ተጠቀሙ እያልኩ እመክራችኋለሁ ማለት ነው። ስቴፕ አምስት የሶዲየም ሃይድሮክሳይድ ሟሟት እናዘጋጃለን ማለት ነው። ይህ እንግዲህ በመጀመሪያ ቅድም የለካነውን 825 ሚሊ ሊትር የተጣራ ውሃ ለክተን በምታዩት መልኩ በሙቀት በሚቋቋም የፕላስቲክ ወይንም የብረት ዕቃ ውስጥ እናደርገዋለን ማለት ነው። ቀጥለን ደግሞ አሁን የለካነውን 376.5 ግራም ሶዲየም ሃይድሮክሳይድን ወደ 825 ሚሊ ሊትር የተጣራ ውሃ ወዳለበት የፕላስቲክ ወይንም የብረት ዕቃ ውስጥ እንጨምራለን ማለት ነው። ይህም ቀስ በቀስ በዝግታና በጥንቃቄ ጥቂት በጥቂቱ ወደ ውሃው ውስጥ እንጨምራለን ማለት ነው። ከዚህም በላይ በጥቅም በጣም ማሳስባችሁ በመጀመሪያ ሶዲየም ሃይድሮክሳይድን ወደ ውሃ እንጨምራለን እንጂ በፍጹም ውሃን ወደ ሶዲየም ሃይድሮክሳይድ አይጨመርም ማለት ነው። ማለትም በጣም አደገኛ ስለሆነ አደገኛ ሪያክሽን ይፈጥራል ማለት ነው። ከዛም ውሁዱን በደንብ ማቀላቀልና ማዋሃድ ያስፈልጋል። በዚህም ሶዲየም ሃይድሮክሳይድን ወደ ውሃው እንደጨመር ነው ወዲያውኑ በእንጨት ማንኪያ ወይንም ሙቀት በሚቋቋም ስፓቹላ በምታዩት መልኩ በደም እናዋህደዋለን። ይህም የሚሆንበት ጊዜ ከፍተኛ ሙቀትና ትነት ስለሚፈጥር ደህንነታችን በመጠበቅ ማስክ፣ የአየር በሚዘዋወር ቦታ መሆን አለባችሁ ማለት ነው። ብዛት ሳሙና አምርታችሁ መሸጥ ካሰባችሁ ደግሞ ዘመናዊ ሜካኒካል ሚክሰር ወይንም ማደባለቂያ ብትጠቀሙ ለስራችሁ ጥራትና ቅልጥፍና መልካም ነው ማለት ነው። ቀጥለን ደግሞ የውሃውንና የሶዲየም ሃይድሮክሳይድ ሙሙቱን ሙሉ በሙሉ እስኪሟሟ ድረስ እናዋህደዋለን ማለት ነው። በዚህም ጊዜ የውሃና የሶዲየም ሃይድሮክሳይድ ሙሙት ሪያክሽን በጣም ከፍተኛ ሙቀት ስለሚፈጥር የሙቀት መለኪያ ቴርሞሜትር ከ40 እስከ 50 ዲግሪ ሴንቲግሬድ አካባቢ እስኪደርስ ድረስ በመጠበቅና ሙቀቱ ወደ 40 እስከ 50 ዲግሪ ሴንቲግሬድ አካባቢ ሆኖ እንዲቀዘቅዝ ወደ ጎን እናስቀምጠዋለን ማለት ነው። ስቴፕ 6 ዜቶችን እናሞቃለን ማለት ነው። አሁን ደግሞ ቅድም የለካ ነውን መቶ ግራም የኮኮና ዘይት፣ 105 ግራም የፓልም ዘይት እና 105 ግራም የሱፍ አበባ ዘይት አንድ ትልቅ ንጹህ የብረት ድስቱስ በምታዩት መልኩ እንጨምራለን ማለት ነው። በመቀጠል በእሳት ምድጃ በማድረግ ዘይቶችን በቀስታ በማሞቅ ሙሉ ለሙሉ እስኪቀልጡ ድረስ በምታዩት መልኩ የዘይቶቹን ሙቀት በሙቀት መለኪያ ሙቀቱን እየለካን ከ40 እስከ 50 ዲግሪ ሴንቲግሬድ አካባቢ እስኪደርስ ድረስ በመጠበቅ ሁሉንም ዘይቶች ሙሉ እስከ ሙሉ በሙሉ እስኪቀልጡ ድረስ መጠበቅ ይኖርብናል ማለት ነው። እዚህ ላይ በጣም መገንዘብ ያለባቸው ትልቁ ጉዳይ የዘይቶች ሙቀት እና የሶዲየም ሃይድሮክሳይድ አልካላይን ሙሙት ጋር ሙቀቱ ከ40 እስከ 50 ዲግሪ ሴንቲግሬድ ተመሳሳይ መሆን አለባቸው ማለት ነው። ስቴፕ 7 ሳሙና ማምረት ወይም ሳፖኒፊኬሽን እንለዋለን ማለት ነው። አሁን እዚህ ላይ የሶዲየም ሃይድሮክሳይድ ሙሙት እና የዘይት ድብልቁ ሁለቱም ወደ ከ40 እስከ 50 ዲግሪ ሴንቲግሬድ ሙቀት መድረሳቸውን እና የሙቀት መጠኑም ተመሳሳይ መሆኑን ካረጋገጥን በኋላ ሶዲየም ሃይድሮክሳይድ ሙሙቱን በጥንቃቄ ቀስ በቀስ ዘይቶቹ ብረት ድስት ውስጥ እየጨመረን በእጅ ማደባለቂያ ወይንም በትልቅ የእንጨት ማንኪያ በደንብ እያማስ እናቀላቀለዋለን ማለት ነው። ከዛም በምታዩት መልኩ ድብልቁ ወይም ወፍራም እስኪሆን ድረስ ትሬስ ወይም ገንፎ መሳይ እስኪሆን ድረስ በደንብ ማማሰሉን እንቀጥላለን ማለት ነው። ውድ ቻና ላይ ቤተሰዎች አሁን እዚህ ላይ መገንዘብ ያለባቸው ትልቁ ነገር ድብልቁ ትሬስ ወይም ገንፎ መሳይ ውፍረት ላይ ለመድረስ እንደ ዘይቱ አይነት ከ10 እስከ 30 ደቂቃ ሊወስድ ስለሚችል ትሬስ ላይ እስኪ ድረስ ድረስ በደንብ ማማሰሉን እንቀጥላለን ማለት ነው። ስቴፕ ስምንት ተጨማሪ ግብአቶችን እንጨምራለን። አሁን ደግሞ የምንሰራው ሰማ ጥሩ ሽታ ጥሩ ከለርና ልስላሴ እንዲኖረው ያዘጋጀነውን ድብልቁ ወይም ትሬስ ወይም ገንፎ መሳዩ ቅርጽ ላይ ሲደርስ ሳሙናችንን በፋብሪካ ስታንዳርድ እንዲሆንልን ቅድም የለካነውን ግሪሲሊን 35 ሚሊ ሊትር፣ ሽቶ ዘይዝ 35 ሚሊ ሊትር፣ የልብስ ማቅለቢያ ትንሽ ጠብጣና፣ ቤኪንግ ሶዳ ደግሞ ሁለት የሾርባ መንኪያ ተራ በተራ እየጨመር በደንብ በማቀላቀያ ማመሳሰል እናቀላቅለዋለን ማለት ነው። ስቴፕ 9 ሳሙና ቅርጽ ማውጫ ሞልድ ላይ እናፈሰዋለን ማለት ነው። በመጨረሻም ያዘጋጀነውን ፍረሽ ገንፎ መሳይ የሳሙና ድብልቅ ወደ ፕላስቲክ ወይንም በሲሊኮን ሞልዶች ውስጥ በምታዩት መልኩ እናፈሰዋለን ማለት ነው። በመቀጠል ደግሞ ፍረሽ ገንፎ መሳይ የሳሙና ድብልቁን ወደ ሞልዶች አፍስሰን ከጨረስን በኋላ የሳፖኒፊኬሽን ሂደቱ ሙሉ በሙሉ እንዲጠናቀቅ ሞልዶቹን በፕላስቲክ ወይንም በፎጣ መጠቅለያ በምታዩት መልኩ ሸፍነን ወይንም ደግሞ በሞቃታማ ቦታ ውስጥ አድርገን የሰራነውን ሳሙና ጠንካራ እንዲሆን በጥንቃቄ እናስቀምጠዋለን ማለት ነው። ስቴፕ አስር ሳሙናውን መቁረጥና ማድረቅ እንችላለን ማለት ነው። አሁን ደግሞ ፍረሽ ገንፎ መሳይ ሳሙና ከ12 እስከ 24 ሰዓት ቆይታ በኋላ ሳሙናውን ከሳሙና ሞልድ ውስጥ በጥንቃቄ ሳይሰባብር እናዋጣዋለን ማለት ነው። ከዛም ፍረሽ ሳሙናውን መቀነስ፣ መቁረጥና ከፈለግም በምንፈልገው አይነት ቅርጽ መቁረጥ እንችላለን። ነገር ግን እኛ አሁን አስር ፍሬ እያንዳንዳቸው 250 ግራም ቅርጽ ባለው ሞልድ ስላመረት ነው ሳምናውን ሳንቆራርፍ ከሞሉ አላቀን ፍረሽ ሳምናውን ሙሉ በሙሉ ጠንካራ እንዲሆን የተቆረጡት ወይም ያመጣናቸው ሳሙናዎች አየር በሚገኝበትና ቀጥታ ፀሐይ ከማይደርስባቸው ቦታዎች ደረብ ቦታ ላይ ለምሳሌ በሽቦ መረደሪያ ላይ አስቀምጠን አራት እስከ ስድስት ሳምንታት እናደርቀዋለን ማለት ነው። ስቴፕ 11 ያመረተውን ሳሙና ማሸግና ብራንድ እንሰጣለን ማለት ነው። በስተመጨረሻም ውዴት ቻናል ቤተሰቦች ያዘጋጀነውን ፍረሽ ሳሙና በደምብ ካደረቅን በኋላ በምታዩት መልኩ በሚያምር ሁኔታ በወረቀት ላይ ያመረተውን የድርጅት ስም፣ የሳሙና አይነትና ክብደቱን የሚገልጽ መለያ በመለጠፍ በብዛት በማምረት ለገበያ በማቅረብ በመሸጥ ትርፋማ ስራ ፈጣሪ አምራች መሆን እራሳችንና ቤተሰባችን ከፍ ሲልም ሀገራችንን መጥቀም እንችላለን ወይም ደግሞ ትችላላችሁ ማለት ነው። ክቡራን ውድ የዚህ ቻናል ቤተሰቦች ለዛሬው ስለ ደረቅ ልብስ ሳሙና አሰራር ያቀረቡት ፕሮግራም ይህንን ይመስል ነበር። በሚቀጥለው ደግሞ የስፖንች ፍርናሽ አሰራር በማቀርብላችሁ ይሆናል ማለት ነው። እንደዚህ አይነት ፕሮግራሞች እንዲደረሳችሁ ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ እያል በሌላ ፕሮግራም እስክንነገናኝ ድረስ ቻው ቸረን ሰንብት፣ ይመቻችሁ።